ሰላም እንዴት ናችሁ? የኢዩ ከቤራ ዩቱብ ቻናል ተከታታዮች ትላንትና እንግዲህ የበረኛ የሀዲያ የእግር ኳስ ክለብ በረኛ በጣም የሚያሳፍር አይነት የጫወታ እንትን ሲያሳይ አይተናል። እና በጣም በእውነቱ በጣም ነው የሚገርመው የሚያሳዝነውም ጭምር እንዴት ይህንን ትልቅ ክለብ የሚወክል በረኛ በዚህ ልክ እንግዲህ በጣም የሚገርም ነበር። ይሁት እንግዲህ ቦቶ ተከላካዮች ከኋላ እንዳለ እያየ ወጥቶ ነበረ ያን ሁሉ ስህተት ሲፈጽም የነበረውና በጣም ሚገርም ነበር ኪዶን በረኛ ክለብ ክለቡን እንደ መናቅም ጭምር ነው የሚቆጠረው በጣም ሚገርም ነበረ እና ገርሞኛል የምር ሀዲያ ሆሳዕና ትልቅ ክለብ ነው በቶፕ ያለ ክለብ ነው ያ ክለብ ደግሞ እንደ ደጋፊም ብዛት እንዳለው ሊከበር ይገባል። ትኩረት ሊሰጥ ይገባል። በጣም እኔ በዚህ ደረጃ አልጠበቅም። እንደዚህ አይነት ለቲማችን ማይመጥን በረኞችን ወደፊት ማምጣት የለብንም ብዬ ነው ማስበው እና ኢሚዲትሊ፣ በጣም ስህተት ነው ይሄ። በረኛ በጣም ነው ያለያገጥብን ሶስት ነጥብ ይዘን የምንወጣበትን ጨዋታ በዚህ ልክ እንዲሆን አድርጎታል። እና ይሄ ትክክል አይደለም። በጣም ልናውቅበት ይገባል። እውነትን ያ ነገር ነው የምላችሁ። አስተዳደሮች ራሱ እርምጃ ሊወስዱት ይገባል፣ ትኩረት ሊሰጠው ይገባል እንጂ በዚህ ደረጃ ያላገጠ ማየት በጣም ነው የሚያሳፍ። ስለዚህ ይህንን ጨዋታ ባያችሁት እንትን ላይ ጥሩ እንቅስቃሴ ነበራቸው። በመጀመሪያም አግብቶ አሉ አድቫንቴጅ በጣም የሰፋ ነበር። ያንን ቻንስ ደግሞ በዚህ በበረኛው ምክንያት ሉዝ አድርገናል እና በጣም ነው ያናደደኝ የምር ሶስት ነጥብ ይዘን ማውጣት የምንችልበትን ጨዋታ እንዲባክን ምክንያት ሆኗል ይሄ በረኛ። ስለዚህ ቀጣይ ላይ በረኛውን በትክክለኛ ሊመረጥ ይገባል፣ ሊታይ ይገባል፣ ክፍተቶች ሊሞላ ይገባል። የዋንጫ ክለብ ነው እንግዲህ ሁላችሁም እንደምታውቁት ሳውዝ አፍሪካ መጥቶ ያናክል ደጋፊ የታደመበት ክለብ ነው፣ የህዝብ ክለብ ነው ይሄ። እንደዚህ አይነት ጠንካራ ክለብ ላይ ደግሞ እንደዚህ አይነት ማይረቡ በረኞችን ማየት አንፈልግም። ስለዚህ ስህተቶች ይታርሙ የሚል እንትን መልእክት ነው ማስተላልፈው። ሼር አድርጉ። አመሰግናለሁ።